ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ቤተሰቦች ልክ ገና እሷን ልትተዋወቃት ነው ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እና ዛሬ ዘመብለን ቤተክርስቲያን ለምን አንሄድም ብዬ እኔ ሀሳቡን አመጣሁ። ማለት ከዚያ መጠጠ መጠጥ እዛ ጸልየን ምናምን እስኪ አንድ ቦታ ቁጭ ብለን ግቢ ውስጥ ቁጭ ብለን ቤተሰቦቻችን አናወራቸውም

ሄርሜድ ላባላል ይ ላስተዋውቃችሁ እንዳለችኝ ነው እና በጣም ብዙ ቡና ቀቀልላታለሁ ይቀርባችኋል። በጣም ነው እንከባከባት እና አመሰግናለሁ ስላስተዋወቅሽኝ ራሱ በጣም ነው አዲስ ቤት

ውጭ ከቤታችን እናስወጣት እንዴ? አይ ግን በቃ በጣም መወዳቸው ቤተሰቦች ናቸው። ከዚህ በፊት ነግሬሻለሁ። በቃ የኛ ቻናል ላይ እነሱ ነበረ የሚያዋዩ የሚያማከሩ ብዙ ነገራችን እና አሁን እንደ አዲስ ጀምሬው ነው። በራሳቸው ቻናል ነው ሄዱን ነበር ነው በራሳቸው ቻናል ነች ያለው እና በጣም መወዳቸው በጣም ነው። በቃ እየምር በቃ የሆነ ባካላላደላ ጥቅፎ ነው እንደዛ ነው የሚሰማኝ። አትበይ፣ እንደዛ ነው የሚሰማኝ። የምር በጣም ነው ደስ ያለኝ ስላገኘኋችሁ በድጋሚ ልንገራችሁ። እና አሁን ገና አዲስ ቻናል ምን ነገር እንትን እቤት ውስጥ ነው ምን መጭ በጣም ተዝም ሰው ነኝ። ዛሬ ለወራቸው የመጣሁት ምን መሰላችሁ? አይ የምር ወስኛለሁ፣ ከዚህ በኋላ ራሴን ለመሆን ወስኛለሁ። ማለት ራሴ መሆን ፈልጋለሁ። እንደ እግዚአብሔር ፈቃድ፣ እግዚአብሔር ይረዳኛል ብዬ አስባለሁ እና ከዚህ በኋላ ይሄ ደግሞ ባል ማባበል ምንም ጥቅም የለውም። ና የራሴን ኑሮ ለመኖር አስቤያለሁ ማለት ሄዷል ሮቤል፣ እንደው አንዴ ሄዷል። በቃ አላለውም። አንዳንዴ ፍቅር መታደል እንጂ መታገል አይደለም። ታገልን፣ በጣም ታገልን መሰለኝና ከመታገል ብዛትም ሊሆን ይችላል ያጣሁት። የሚወዱትን ነገር ወይም የሚወዱትን ሰውም አንዳንዴ መልቀቅ እንደ ፈቃዱ እንዲሆን ነጻ ማድረግ ጥሩ ነው ብዬ አስባለሁና አሁን እንደ አዲስ አዲስ ሰው ሆኛለሁ። አዲስ እንደ አዲስ ፍጥረት ሆኝ ያለው እንደዛ ነው የሚሰማኝ። አዲስ ነው መሆን የምፈልገው ስለ ራሴ ብቻ። ሮቤል ምን በላ፣ ሮቤል ምን ጠጣ፣ ሮቤል እንደዚህ ማንን አቀፈ ነካ፣ እሱን ህይወት መኖር አልፈልግም ድጋሚ። በጣም ለብዙ ጊዜ ተሸሽጌ የኖር ያለሁ በጣም ለብዙ ጊዜ እንደዚህ መሆን አልፈልግም ድጋሚ። እንደዚህ አይነት ህይወት መኖር አልፈልግም። ፈልግም በቃ አዲስ ሰው

እኔ እንደወጣ ብልም በትተኝ መጣ ትገዛ ነበር ነው ሆነ። አመሰግናለሁ እድሜ የአንቺም ጥረት እንደሆነ ይችላል። አይ ችግር የለም፣ ሲጀምር ማድረግ ያለብኝን ነገር ነው። ሰው ለእህቱ የሚያደርገውን ነገር ነው። እናንተ ያደረኩትና ማሂ፣ ከዚህ በኋላ ደግሞ አንቺ በቃ እህቴ ነሽ አይደል? እኔ እንዳትሄድ ስላሰብኩሽ ነው ያውላ ነገር ያደረኩት። ደግሞ ምንም አላደረኩልሽም እኮ አሁን ያልችው ነገር እንዳለ በቃ ለኔ ማድረግ ሲየነበረብኝ ነገር ነው። ላንቺ ያደረግኩት መሆን ያለበትን ነገር ነው ሁሉም የሆነውና እና ምስጋና ያስፈልገውም ደግሞ ለእህት ምስጋና አይሰጥም። እሺ አመሰግናለሁ ማለት እንትን እኮ እህቴ ነሽ። እሱን አልካድኩትም፣ ግን አንዳንዴ የሆነ የኔ ያልሻቸው አብራሻቸው ጊዜ ያሳላሻቸው ሰዎች አይኑ ይቆርጥ ምን መልደቦሽ ሰው ትልቅ ነገር ሲያደርግልሽ ማለት በጣም የሚገርም ነገር ነው። እና በጣም እድለኛ ነኝ የእናንተን አደራ ጠብቃለች እና ሽልማት ምናምን ትፈልጊያለሽ? እዛ ጋ እንትን አይቻለሁ የሆነ አበባ አይቻለሁ። አባታችን ካልተቆጡ አሰቅ እጅ ይሰጣታል መንገድ ላይ አይ ደግሞ በጣም ደስ ብሎኛል። ማለት ያው ሁላ ነገር አልፎ አሁን ለሳክሹ ፈገግታ ራሱ ላይ አደረግሽ። ያ ምሬን ነው። በቃ ለዚህ ፈገግታ ራሱ የደረሽበት፣ መቼስ ስላለፍሽው አንቺ ታውቂያለሽ። ምናልባት ቤተሰቦቻችን ባያውቁ እና በቃ ማለት ለዚህ ፈገግታ ስለለፋሽ፣ ከዚህ በኋላ መቼስ ወደኋላ ኋላ እንደማትመለሽ እርግጠኛ ነኝ። አትመለሽኝም አይደል? በቃ ስለዛ ዋናው እሱ ነው እና በጣም ደስ ብሎኛል አሁን ስላየሁሽ ነው የምር ለዚህ ፈገግታ የምር ቁም ነገር በጣም ስለለፋሽም ብዙ ነገርም ስላሳለሽ፣ ከዚህ በኋላ ወደ ኋላም መለስ የለብሽም። ጭራሽ ደግሞ አይምሮሽ ውስጥ እንደዚህ አይነት ነገር ማሰብ የለብሽም። በቃ ልጁን ወይ ያልሽውን ልጅ ሮቤልን ማውጣት አለብሽ ከአይምሮሽ አይደል? በቃ ስለዛ እንደሞ እሺ፣ እሺ ሻት በይ። የምሬን ነው የቀለልኩ አይደለም እሺ፣ እሺ ስላልሽ ብቻ አትመለሽ ማለት እንዳልሆነ አውቃለሁ። ደሞ መቼም ከውስጥሽ እንዳልወጣም አውቃለሁ። እርሜላ፣ ቀልድ ነው እንዴ? የዚህ ሁሉ አመት እንትን እንዴ፣ እንዴት ነው ቆየ። ባለመርሳት የተጎዳሽው አንቺ ነሽ፣ ታውቂ አይደለ? ያሳለፍሽውን ነገር አውቃለሁ። እና እና ምን ላድርግ? ምን ላድርግ? እኔ ምን ላድርግ? እሺ፣ ምን ላድርግ? እኔ እንደ አዲስ እንድታስታውሺው አይደለም ይሄን ነገር ያነሳውብሽ፣ ታውቂያለሽ። ግን መርሳት አለብሽ በቃ አለብሽ። እርሹ ፍቅር መርሳት እፈልጋለሁ መውደድ እፈልጋለሁ ስላልሽ የሚገባ ነገር ነው የሚሆን ነገር ነው ግን ያው ሁላ ነገር መከራ አልፎብሽ እውነት ማለፋት በቃ መርሳት አለብሽ እኔ እርግጠኛ ነኝ እንደምትረሹ ድጋሚ በዚህ ጉዳይ እንደማ እንድጣላ እርግጠኛ ሜላ በጌታ ዝም በይ ዝም በይ በእናትሽ በቃ እንደዚህ አትበይኝ ሁሌ አትበይኝ እያውቅሽ ማለት አጠገቤ ነሽ እየሰለፍክ ያለሁትን እኮ ታውቂያለሽ አውቃለሁ ለዛም ተጨንቀሽ እንደዚህ እንደምትይ ግን በቃ እየሞከርኩን አለ ማለት አልችልም። አትበይኝ ለምትል አለ ማለት አትበይኝ፣ አትበይኝ። በቃ እየሞከርኩ እንደሆነ ይግባሽ። እየሞከርሽ አይደለም ምንም እየሞከርሽ እንደው አይደለም። በቃ ትንሽ አሁን ያሳየሽ ነገር ይሻላል፣ ይሻላል እንበል እንጂ ለዛ መልስ ይሄ አይደለም። በቃ መርሳት አለብሽ ይሄ ነው። በጌታ አላቅም። በእናትሽ በእናትሽ፣ በቃ ተረጅኝ፣ ተረጅኝ። ውስጤን ለመረዳት ሞከሪ። እኔ የአንድ ቀን በጣም የብዙ ዓመት ፍቅር ነው። ከፋሽ እንዴት ሆኖ እንዴት ችሎ እንደሄደ ባላቅም፣ እኔ ግን አልችልም ማለት ቢያንስ አንቺ እሱ የረሳሽን እንኳን ቢያንስ ግማሽ ትንሽ ትንሽ ግማሹን እሩ ባትረሹ እሩ፣ እሺ መረሳቴን ማስታወስ አይጠበቅብሽ። ምክንያቱም መረሳቴን ረስቸው አላቅም፣ ሁሌም ነው ማስታወሰው። እኔ እንደዛ ነው ማለት እንዳልፈለኩ ታውቂያለሽ አይደለ እንደረሳኝ እኮ አውቃለሁ እኮ እኮ ቢያንስ ትንሽ ትንሽ ሞክሪ። እየሞከርኩ ነው፣ እየሞከርኩ ነው። ምን የመሞከር ነገር አይታይብሽም። እንደው አሁን ትሻያለሽ ትንሽ እሺ። ምን ላልክ መሞከር በርዘት መልቀስ ነው መሞከር እሱም ማስታወስ ነው። ወልችል ሞክር ትራይ ሲጀመር ነገሮች ለነገሮች መወሰን አለብሽ። ልመጅ መቻል እሱን እንደታዎሽ፣ አንቺም ተይው፣ ተይ፣ በእናትሽ ተይ። ታይ ታይ፣ ቀልድ ታደርጊው ታይ? አትበይኝ። እየገባሽ አይደለም። እኔ ማረገው ነገር እየተረዳሽ አይደለም። በቃ እየተረዳሽኝ አይደለም። ተረድቼሻለሁ፣ ግን ባሰ፣ ባሰ ማሂ፣ ባሰ። አንቺ ምኑን ባሰው? እየሞከርኩ አይደለ? እየሞከርሽ አይደለም። ይሄ መሞከር ነው እንዴ? ሞከር እስቲ፣ ቻይ ትንሽ፣ እንኳን ትንሽ ግፊ። ምን ላድርግ? ልፍረት? ምን ላድርግ? ምን ላድርግሽ? ሰው ሊጋባሽ አይችልም። ለምን? ቆይ ግን ለምን? ለምንድን ነው በ ልግ ብቸኝነት? ለምንድን ነው እንደዚህ ሰው ሊረዳኝ አልቻለው? ማን ነው የሚረዳኝ? ለማን ነው ለማኑው የሚሰማኝ ያንብ ነገር የሚገባው? ምን ያህል ከባድ ነገር ውስጥ እንዳለው የሚገባው? ቆይ ማን ነው ይሄን ያህል እኔ መረዳት ከባድ ሆኖ እንዴ? ታሪክ ነው አስረዳቸው። አምላኪ አንተም እኮ ዝም አልክ። ግራ ገባኝ እኮ ጨነቀኝ። የምለው እንኳን ጠፋኝ። ምቀኝነቱ ስቃዩ የሚረዳኝ አለማግኘቱ ሁሉም ነገር ተደማምሮ ሕይወቴን እያቆስላል። ልቤ ልቤን አመበኝ አባ ልቤ ጋር ልቤ ጋር ነው የሚሰማ፣ ይሄ ነገር ልቤ ነው የሚያመኝ። ባዶነት ልቤን አጠቅ መገዳት ገደለኝ መኖር የትርጉም አጣብኝ። እንዴት እንዴት ነው የምችለው? እንዴት ነው አምኜ የምቀበል የምችለው? እንዴት ነው አምኜ ኖርማል ሆኜ መኖር የምችለው? እንደ ቀልድ እርሺው፣ ሁሉም የተነሳ እንደ ቀልድ እርሽው ታይው የራሱ ጉዳይ ምናምን እንዲቀላለው እንዲቀላለው ማውረት እና መኖር እንዴት እንደዚህ አንድ ሊሆኑ ይቻሉ? አንድ ነው እንዴ? ይህን ብላቸው ሰዎች እንኳን በዚህ ሳ ሊረዱኝ ይችላሉ።

በባክ መልስ ስጠኝ፣ እባክህ ዝም አትበል። ግራ ገባኝ እኮ ሞት ቁብ ስንት ህልሜ ነበር የልጅ እንደዚህ ሲሆን አላሳዝንም። የኔ ቦታ ይህ ነበር፣ አባ የኔ ህልሜ ነበር

ለዚያ ነበር አምስቅ የሊበሎት አባ እኔ እኔ ለፎድ እኔ ዋጋ የከፈልኩት የሆነ ስለመኖር ነበር፣ የሆነ ስለመሳቅ የሆነ ደህና ለመሆን። ግን ሆነ ሁሉ ቀረ። ነው ብቻዬን ቀረሁ። ለምንድነው ጭራሽ ይቅረኝ ማበድ ብቻ ሆነ። የሚረዳኝ አጣሁ። ጌታዊ አውራኝ፣ አውራኝ፣ ዝም አትበል አውራኝ፣ ዝም አትበል። ድምፅ አውጣ፣ ድምፅ አውጣ፣ እባክህ ድምፅ አውጣ። ዝምታ በራሱ እየገደለኝ ነው። ድምፅ አውጣ።

አንተ ከእኔ ውጪ ሊለሱት ለምደል ብዬ እንዴት ላስብ? እንዴት ነው እሱ መርሳት? ምን በየሰኮንዱ በየኔ አስባለ አስባለ። ግን የሚገርመው ደግሞ አንተም አንተም አንተም ልትረዳኝ አልቻልክም። ማነሽ? ምንድን ነው ድራማ እየሰራችሁ ነው? የምን ድራማ ነው ዞርቤ በእናት ዞርቤ ልኝ ካጠገቤ ዞርቤ ዞርቤ ሰውን ያስጠለኝ ሰውን ያስጠለኝ ዞርቤ ልኝ አያገባሽም አንተ በደንብ ቀረጽ ማለት ነገር ልረዳሽ